ሄዳለሁ ም ታዲያ ምንድን ነው ነው ያለች። በ ከሆነ ተንበርኪና ማለት ነው በ ሰላም የናፍቁት ፕላስ ቤተሰቦች እንዴት ናችሁ? ፊሽን እንደምታዩት እንግዲህ ተሰባብሯል እና እንዲህ የሚሆነው በናፍቁት ባለፈው ፕራንክ ተደረግኩ ምናምን ብላ መታየው ልጁ ካልደበደብኩልሽ ማኑ እንደዚህ ያደረገች ምናምን ብሎ ቪዲዮ ላይ ሲፎክር ሰምተውት የታች ሰፈር ልጆች ናቸው ደበድባቸዋለሁ፣ ምናምን ሲል ሰምተውት እንግዲህ ያው እንዲህ አድርገውታል። ብለን ፍራንክልን ፍላን አ ናፍቆትን ፍራንክ ልናረጋት አስበናል። እንግዲህ ምን አሰብን? በባለፈው ቪዲዮ ፊሽ የታች ሰፈር ልጆች ናቸው ድብድቦች፣ ድሬዱ ልጅ ነው ሄደን ካልቀጠቀጥናቸው፣ ካልመታናቸው አም ሲል ስለነበር ስለሰማች እንደዛ ብለሽ ፕራንክ ባረክሽን፣ ይኸው ጠብቀው እሱን ቀጥቅጠውታል። በቃ እኛም እየፈራን ነው ለራሳችን እና በቃ ምን ውስጥን የከትትሽን ምንድን ያደረግሽ? ሆን ብለን እንቋውጥባታለን ስትመጣ። ከዛ ራሷ ፕራንክ ያረገችበት ጉዳይ ስለሆነ ባለፈው የምር በእርግጠኝነት ትደነግጣለች። እንዳያችሁት ቆንጆ ሜካፕ ሰርተነዋል። እግሩንም ሰበርበር አርገ ነዋል። ያበደ ነው። በደንብ ነው ያሳምነው። እና እንደዛ ስትል ባለፈው እሷ ፕራንክ ባረገችው ጉዳይ ስለሚሆን በጣም ነው የፎከርኩት። በጣም ቪዲዮ ላይ እንዳያችሁት በጣም ሲፎክር ነበር እና አስመትተሽዋል ስለዚህ ትወጫለሽ። ምን ውስጥ ነው የከተትሽን ብለን እንቋውጠዋለን። ቤተሰቦቻችን ቪዲዮን እስከ መጨረሻው እያያችሁ አብራችሁን ቆዩ። ሰብስክራይብ እያረጋችሁ፣ ሰብስክራይብ ቀንሷል፣ በደንብ ሰብስክራይብ አድርጉን። እንወዳችኋለን። አብራችሁ ይመቻችሁ። እና ፋሚሊዎቻችን፣ እየመጣች ነው። እሷም በደንብ እንክስ አንከስ በለ አንከስ አንከስ ሄድ መለስ መለስ አንከስ አንከስ ሄድ መለስ

አንዴ ትታለ ታያወሩኝ። እንዴ ችግር ነው። ስራ አስፋራ ናቸው። በቃ እንዴ ፕራንክ ነው ተባሉ። አንዴ የውነቷ እንዳላወራች ያውቃሉ። ተይ እስኪ ቆይ ምን ሆኖ ነው እየቀለዳችሁ? ይጀለዛጅል አረ መብራና አንቺ ባመጣችሁ ጦስ ነው ልጁ እንደዚህ የተሰባበረው። አንቺ አትሳቂ፣ ተነስ። ይቀዳጆታል እኔ ማለት እኔ ምን አደረኩኝ? የምራችሁ ነው እንዴ እና ያው እንደነገርናችሁ ቤተሰቦች እንድትረዱን አሁንም ቪዲዮ እየቀረጽን ያለ ነው። ሌላም ቀጥል አቅም አለ እኮ እኮ ለዛ እኮ ፕራንክ ነው። ቪዲዮ እየሰራን ነው እንትን ከዚህ በኋላ ትንሽ ለአንድ ወር ብጠፋ

እንዳንቺ በሁለት እግሬ አይደለም እየተንቀሳቀስኩ ነው። እንደ ቪዲዮ ባለፈው ፕራንክ ምናምን ብለሽ ተደበደብኩ ብለሽ እኛን ፕራንክ አረግሽ። ከዛ በኋላ የምን ተደበደብሽ መስሎሽ ቪዲዮ ላይ ተሳድቦ ነበር። እና አሁን ከቻልሽ በእናትሽ ይቅርታ ጠይቂያቸው፣ ውሸት እንደነበር ምናምን ተናገሪ። ሌሎች ጌዛ ችግር የለውም። ችግር አሁን ችግር የለውም አሁን አንዴ ልንገራቸው። ና ወደ እየነገርኩሽ ነው። በአንድ እግሬ መቆም በጣም ጀርበይን ወገቤን እያጀምር ምን አልክ? ምንም ክፉ ነገር ተናገር፣ ችግር የለውም መናገሩ። ተናግር፣ ይተፋል። አሁን እኛ ራሱ ምንም ወስተና የለንም። እንዴት እንደምንደርስ ለ ለአንድ ወር ምናምን ብጠፋ ነው። ከዛ በኋላ ወደ ፕራንኩ ወደ ቪዲዮ መስራቱን መልሳለሁ። እስከዛ አብራችሁ ከነሱ ጋር ትቀጥላላችሁ። እወዳችኋለሁ። ስለ አቃተኝ ነው ብዙ ነገር መናገር ያልቻልኩት። እስከዛ ሰብስክራይብ እያረጋችኋት የኔንም ባልሰራበትም እያረጋችሁት እኛም ቤተሰቦቻችን እንግዲህ ፈጣሪ ያትርፈን እኛም ነገ ምን እንደሚጠብቀን አላወቅንም በዚህ ጉዳይ ያው በእሷ ጦስ እሱም እንደዚህ ሆኗል እኛም እኔና ሚክል እየፈራን ነው ለህይወታችን ምን እንደሚፈጠር አናቅም ወደፊትም ከጠፋን እኛም እንግዲህ እሷ ብቻዋን በዩቲብ ቻናሏ ትመጣለች ያው እንግዲህ ሰብስክራይብ እያረጋችሁ እሷንም አበረታቷት እኛ ላንኖር እንችላለን እየበረደን በቃ ቶሎን ጨርስ እና እንሂድ። በቃ አንቺም ወደ ቤት ከዚህ በላይ መስራት የሚችል አይመስልም። እናንተ መስራት ከቻላችሁ አሁን አይደል? እንዴት ነው ሪስኩን ወስደን እንዴት ነው ከዚህ በኋላ ምን ሰራው እንትን ቪዲዮውስ? እሺ ወይስ ጨርሱ፣ ቤት ኑ እና እንሳበልታችሁ። ትወጣላችሁ እኮ ቆይ፣ አብረን ነው የምንሄደው። ከሄደንም በቃ አንቺም በቃ ወደ ቤት ግቢ፣ ተጠንቀቅ እያልሽ ለማንኛውም፣ አንቺም ወደ እዛ ሰፈር አት ሌላ ነገር ምን ሆንሽ? ምን ነው ምትናፋረቂ? ትናፋረቅ ያለሽ እንዴት? አንቺን ብሶ በቃ ተፈነከቱ፣ ተደበደብኩ ብለሽ ተለጣጥፎች መጥተሽ የሰው ሰው አናግረሽኝ ነው ነው እንደዚህ። ችግር የለውም እኮ ወንድ ልጅ ነኝ አይደል? መመታት ያለ ነው፣ በቃ ለቪዲዮ ነው። ዛሬ ግን ሲሆነብኝ ነው በአንድ እግሬ እዚህ ጋር ቆሜ፣ ለእነሱም ለፋሚሊም ሪስፔክት ሲባል ነው እዚህ ጋር በቃ ትንሽ ጊዜ አንድ ሁለት ወር አንድ ወር መጥፋት ስለማይቀር ትንሽ ስለሱም ማወቅ አለባቸው። በጣም እያለ እንደዚህ ውጪ ላይም ሰው እንደያኝ አልፈልግም። እንደዚህ ወንድ ልጆች ናቸው። አንቺ ግን ወደዛ ችግር አይደለም እነሱ እንደ ወንድ ልጅ ብቻ ለብቻ ምናምን አይደለም የሚያወሩሽ። ያወሩኝም እንደዛ አይደለም። በቃ ካገኙሽ፣ ላገኙሽ እዛ ጋር ላሉት ስድስት ከሆኑ ለስድስት ነው የሚሆነው። ከዛ አትዱ ስለሽ ለኔ ያልተመለሱ ለእናንተ የማይመለሱ ይሄ ነገር ወደ ደም መፋሰስ ነው። ለቀልድ ለፕራንክ ቪዲዮ እንደዚህ ያረጉ ልጆች አስብ። የምረጫ ቪዲዮ አንቺ ፕራንክ ብለሽ ባመጣሽው ነገር ለዚህ እንደዚህ ችግር የለውም አላሰብሽም፣ ግን ብቻ ነው የእኛ ተራ። እኮ ችግር የለውም አንዴ ልል እንደዚህ ቪዲዮ ሰርተን እራሱ መመለሳችን ለእኛ በጣም ሬስ። አሁን እራሱ እዚህ ጋር ቆመን ምን እንደሚያጋጥመን አናውቅም። ድንገት እዚህ ጋር ብቅ እንሂድ አሉ ብያይ አሉ። ችግር የለውም አሁንም እኮ እግሬ መጎዳቱ ነው እንጂ ሄደን መሄድ ችግር ነው

እንትናት በልበና ምንድነው ማለት ነው? ችግር የለም። ከዚህ በኋላ ለራሳችን ብለን ነው ቪዲዮ እየሰራን ያለ ነው። በቃኛ ላይ እየዛቱ ስለሆነ በሱ ይብቃ። በቃኛ እየቀለ ያኔ ፕራንክ ነው የምር ስለመሰለ ነው። ከቻለን እንደውም በርከክ ብለን ይቅርታ እንበላቸው። በርከክም የምር ነው ለምን እንደሆነ ምን ጨርሶ፣ አንቺም እኮ ነሽ አንቺ። ይቅርታ እኔ እራሴ ችግር ነው። ይቅርታ እኔ ነኝ ፕራንክ ብዬ አሳሳትኳቸው። አንቺ ፕራንክ ባት ኖሮ እዛ ጋር ተደብደብኩ

ያው እንደ እንደ ማንኛውም ምት ነው እንድን በቃ ስመጣ ለኔ ተቆርቆሮ ነው እንደዛ በንዴት ሊናገሯቸው የቻሉት። ያንን ነገር ደግሞ በቃ እንዳራዳ ልጅ በቃ ይቅርታ በቃ እንዳራዳ እንደዚህ ብለሽ ነገሪያቸው እና ቪዲዮ ለምን አንተም መቦይ እንጂ ቦይ አንተ አንተ ማቆጥ፣ ለኔ ለነሱ ነው ነው። በቃ አይደለም እንደዚህ አትሁኝ። ምን ሆነሽ ነው? ለምንድን ነው አሁን ወደ ሌላ ነገር የምትወስዱ ነገሩ? በቃ ይቅርታ ብቻ

እኛ ከምን ሞት ምን በረከታን። ወንድ ልጆች ነው። ወንድ ልጆች አይደላችሁ? ወንድ ልጅ ሆነሽ እዚህ ጋር ተመተሽ። ይቅርታ ማርያምን እንደዚህ ሆኜ ማለት ነው። እዚህ ጋር ስንቀሳቀስ እሾ ወቅቶኛል። እንዴ፣ ምንም እኮ ይገባን እናቴ፣ ምንም እኮ አንቺ ነበር ምን

ገና ታብጃለሽ። እንደዚህ የምትናደድ እኮ ነው፣ እንደዚህ የምትናደድ እኮ ነው። ለእኛ ሞራል ነው፣ ጠንከር ጠንከር ያለ ለእኛ ሞራል ነው። መስኪን ቤተሰቦቻችን ሳትገልን በፊት ቻው ቻው ቻው።